ሰላም፣ ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሉን እንዳይዘነብ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት አብዛኛው ተማሪ የሚወደውንና ለመማር የሚፈልገውን አማርኛን በእንግሊዝኛ እንዴት መጻፍ እንችላለን የሚለውን ሀሳብ ልሰጣችሁ ስለመጣሁኝ እጅግ በጣም አስተማሪና ጠቃሚ ቪዲዮ ስለሆነ እስከ መጨረሻው መከታተላችሁን እንዳትረሱ። በአማርኛ የተጻፈውን እንዴት በቀላሉ ወደ እንግሊዝኛ ቀይረን መጻፍ እንችላለን የሚለውን ሀሳብ በግልጽ የማሳያችሁ ይሆናል። ምክንያቱም አሁን አሁን አብዛኛው ሰው የሚጻጻፈው በአማርኛ ሳይሆን አማርኛውን በእንግሊዝኛ እያደረጉ ስለሚጽፉ እናንተም ይህንን ቪዲዮ በመከታተል እንደዚህ አይነት በየቀኑ የምንጠቀማቸውን ሀረጎችንና አረፍተ ነገሮችን አማርኛውን ቀይራችሁ በእንግሊዝኛ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ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 ቆንጆ ቆንጆ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። ብዙ ተማሪዎች ደግሞ ይህን ቻናል በመከታተላቸው ብቻ ማንበብና መጻፍ ስለጀመሩና የጻፉና በደንብ አድርጎ የሚጽፉትም ስላሉ እናንተም ሳታቋርጡ ከተከታተላችሁ ማንበብና መጻፍ አያስቸግራችሁ ማለት ነው፣ ውድ ቤተሰቦቼ። ስለዚህ ሳብስክራይብ የምትለዋን የደወል ምልክቷን አዲስ ሆናችሁት እንድትጫኑ ይሁን። ከዚህ በተጨማሪ ደግሞ በጣም አስደሳች ዜናው በውስጥ መስመር ወይም በኦንላይን መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ስለሆነም ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ እየተመዘገባችሁ፣ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ፣ ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎች ደግሞ ከኛ ጋር እየተማሩ ስለሚገኙ እናንተም ደግሞ መጣችሁ ካለማንበብ ወደ ማንበብ ካለማወቅ ወደ ማወቅ እንደምትቀላቀሉ ላረጋግጥላችሁ እፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ እናደርጋችኋለን። ስለዚህ መጣችሁ ትምህርታችሁን እንድትጀምሩና የእውቀት አድማሳችሁን እንድታሰፉ ይሁን። ስለዚህ መማር የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ላይክ ኮመንት በማድረግ እና አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመጫን ቪዲዮን ትጀምራላችሁ። ቢቻል ደብተር እስክሪፕቶ ይዛችሁ ብትከታተሉና እየጻፋችሁ ብትጠቀሙ የተሻለ ነው ማለት ነው። ውድ ቤተሰቦቼ የቪዲዮን ሙሉ ሐሳብ ለማግኘት እስከ መጨረሻው አብራችሁኝ እንድትቆዩ ይሁን። ቅድም እንደተናገርኩት ውድ ቤተሰቦች እዚህ ጋር የተለያዩ ሀረጎችና አረፍተ ነገሮች ይገኛሉ። እነኚህን አረፍተ ነገሮችን ወይም ሀረጎችን እንዴት ነው ከአማርኛ ወደ እንግሊዝኛ ቀይረን መጻፍ የምንችለው የሚለውን ላሳያችሁ። ምክንያቱም በጣም በቀላሉ የአማርኛ ፊደሎችን ወደ እንግሊዝኛ ቀይረን የተለያዩ አረፍተ ነገሮችን በአማርኛ የተጻፉትን በእንግሊዘኛ መጻፍ እንችላለን። ያ ማለት እንግሊዘኛ ለማንበብ በቀላል ዘዴ አማርኛውን ፊደል በእንግሊዘኛ ሲሆኑ ድምፃቸው እንዴት እንደሆነ ካወቃችሁ በቀላሉ እንግሊዘኛ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ አንዳንዶቹ ግን በፕሮናንሴሽን በቫውል ለተራ አጠቃቀም እና በተለያየ መንገድ ምናልባት ሊለያዩ ይችላሉ። ነገር ግን መሰረታዊ የእንግሊዘኛ የማንበብ ችሎታችሁን ለማሳደግ አማርኛውን ወደ እንግሊዘኛ በመቀየር የምታነቡት ንባብ እጅግ በጣም ጠቃሚና ወሳኝ ነው። እዚህ ጋር የምታዩት የመጀመሪያው ቃል ምን ይላል? እስኪ አብረን እናንብ። በአማርኛ ሁላችሁም ለማንበብ ሞክሩ አብራችሁኝ። ሰላም። ይሄንን ሁሉም ተማሪ ያቃል ብዬ ተስፋ አደርጋለሁ። ምን ይላል? ሰላም፣ ሰላም ይላል። ውድ ቤተሰቦች እዚህ ጋር የምትመለከቱት ደግሞ አራት ፊደል ነች። እንዴት ይላል? እንዴት ይላል ነህ። እንዴት ነህ ወንድሜ። ሰላም እንዴት ነህ ወንድሜ ይላል። አያችሁት። ይህኛው በአማርኛ ነው የተጻፈው። ነገር ግን በእንግሊዝኛ ስንጽፍ እንዴት እንጽፋለን የሚለውን ላሳያችሁ በአጭሩ ቪዲዮ ሰርቼላችኋለሁ። ፊደሎችን እንዴት ወደ እንግሊዝኛ መቀየር እንዳለብን፣ ለምሳሌ ሀ በእንግሊዝኛ ስትጻፍ ኤች ኤ እንደሆነች፣ ሁ ኤች ዩ እንደሆነች፣ ሂ ኤች አይ እንደሆነች፣ ሀ ኤች ኤ እንደሆነች፣ ሄ ኤች ኢ እንደሆነች፣ ህ ኤች ብቻ እንደሆነች እና ኦኤችኦ እንደሆነች ኤንን ቪዲዮ ሰርቻለሁ። በቀጥታ መቀየር ትችላላችሁ ማለት ነው። በእንግሊዝኛ ሴ ማለት ኤስ እና ኢ አያችሁት? ኤስ እና ኢ ማነች? ሰ ነች። ኤል ና ኤ ደግሞ ላ ናት። እዚች ጋር የምታዩት ምህ ናት። ስለዚህ አንድ ላይ ምን ትላለች? ሰላም ሰላም። ኤስኢ ሰ ነው። ኤልኤ ላ ነው። ኤም ደግሞ ምህ ብቻ ነው። ምክንያቱም ስድስተኛ ፊደል ሁሌም አንድ ብቻ ናቸው፣ ኮንሰነንት ብቻ ነው እዛ ጋር የሚመጣው ቫውልን አያካትቱም። አብዛኛው ጊዜ በራሳቸው ስለሚቆሙ አንድ ፊደል ብቻ ነው ስድስተኛ ፊደል። ለዛም ነው እቺ ም እዚች ጋር ኤም ብቻ የሆነችው። ሌሎቹ ግን ሌላ ቫውል ሌተር ወይም የእንግሊዝኛ ድምፃቸውን ለማምጣት ቫውል ሌተርን ተጠቅመዋል ማለት ነው። ዲ ቤተሰቦቼ በጣም አሪፍ። እዚ ጋር ያለው ሰላም ይላል። እቺ ደግሞ እ ንዴት አያችሁት እና ን አለች እንዴት ን ዴት እቺን ማለት ነው እንዴት ስላለች እንዴት ነ እንዴት ነ ኢ ነ ነው እንዴት ነ ወንድሜ ድ አያችሁት ወንድሜ የሚለው በአማርኛ እንደዚህ ይጻፋል። በእንግሊዝኛ ሲጻፍ ግን ወ ደብሊው እና ኢ ን ደግሞ ኤን ብቻ ድ ደግሞ ድ ደግሞ ዲ ብቻ ሜ ደግሞ ኤም ና ኢ አያችሁት? ኤም ና ኢ ናቸው። ወንድሜ ይላል አያችሁት? አንድ ላይ ስናነባቸው ወንድሜ የሚለው እንደዚህ ነው የሚጻፈው ማለት ነው። እስኪ በእንግሊዝኛ አብረና አንብብ። ሰላም፣ እንዴት ነ ወንድሜ የሚለው በእንግሊዝኛ ስጻፍ በዚህ አይነት መልኩ ይጻፋል ማለት ነው፣ ውድ ቤተሰቦቼ። ስለሆነም ቀጥታ የአማርኛውን ፊደል በቀጥታ ነው ወደ እንግሊዝኛው የቀየርኩት፣ ምንም አዲስ ነገር ያለኩት የለም። ፊደሎችን ግን ሀ ማለት ማን እንደሆነች፣ ሁ ማለት በእንግሊዝኛ ማን እንደሆነች፣ ሌ ማለት በእንግሊዝኛ ማን እንደሆነች ማየት ከፈለጋችሁ ቪዲዮ ሰርቼ ላችኋለሁ። ወደኋላ ተመልሳችሁ ቪዲዮችን ማየት ትችላላችሁ ማለት ነው፣ ውድ ቤተሰቦቼ። በቀላሉ ፊደሎችን መቁጠርና ከዛ በኋላ ፊደሎችን ማወቅ ትችላላችሁ ማለት ነው። በጣም አሪፍ። አሁን ወደ ሁለተኛው እንሂድ እስኪ፣ እዚህ ጋር ያለውን እስኪ አብረን እናንብብ። ዛሬ ዛሬ ይላል፣ አያችሁት? ዛሬ። እዚህ ጋር የሚገኘው ደግሞ ስራ። ዛሬ ስራ አልገባሁም፣ አልገባሁም ይላል፣ አያችሁት? ዛሬ ስራ አልገባሁም ይላል። እስኪ አንድ ላይ አብረን እናንብብ፣ ዛሬ ስራ አልገባሁም ዛሬ ስራ አልገባሁም የሚለውን እስኪ በእንግሊዝኛ ለመጻፍ እንሞክር። ዛሬ አያችሁት ዛና ዛ ማለት ዘድና ኤ ሬ ማለት አርና ኢ ናቸው። ዛሬ የሚለው ሲጻፍ በእንግሊዝኛ እንደዚህ ይጻፋል። እዚህ ጋር እንደምትመለከቱት እንደዚች ይጻፋል። ስራ የሚለው ስ እንደነገርኳችሁ ኤስ ብቻ ነች። ስ ኤስ ብቻ ነች። ራ ደግሞ አርና ኤ አር እና ኤ ራ። አራተኛ ፊደል ስለሆነ ኤ የሚባል ቫውል ለተር ይወስዳል። ስራ ይላል። ዛሬ ስራ። እዚህ ጋር የሚገኘው ደግሞ አልገባሁም፣ አልገባሁም። አያችሁት? ዛሬ ስራ አልገባውም የሚለው በእንግሊዝኛ ሲጻፍ ዛሬ የሚለው ይሄኛው ነው። ስራ የሚለው እንደዚህ ነው። አልገባውም ይላል። አንድ ላይ ስናነብ ዛሬ ስራ አልገባሁም ይላል አያችሁ ውድ ቤተሰቦች እንዴት እንዳነበብኩ ደግሞ በእንግሊዝኛ እንዴት እንደተጻፈ እዚህ ጋር የሚገኘው ሌላው ደግሞ ምን ይላል ካላችሁ አብረን እናንብብ በአማርኛ ትንሽ ትንሽ ሶስቱም ስድስተኛ መደብ ላይ የሚገኙ ፊደሎች ናቸው ትንሽ ትንሽ ይላል ቆይቼ አያችሁት ቆይቼ ይላል በጣም አሪፍ እዚህ ጋር የሚገኘው ደግሞ ምን ይላል ካላችሁ፣ እደውላለሁ እደውላለሁ፣ ትንሽ ቆይቼ እደውላለሁ ይላል። አያችሁት ለምሳሌ ስራ ላይ ልትሆኑ ትችላላችሁ። የሆነ ነገር እየሰራችሁ ሊሆን ይችላል። እና አጋጣሚ ስልክ ቢደወል ያ ስልክ ለማንሳት ካልተመቻችሁ፣ ትንሽ ቆይቼ እደውላለሁ ብላችሁ በአማርኛ እንደዚህ መጻፍ ትችላላችሁ። በእንግሊዝኛ ቢሆንስ እንዴት ነው መጻፍ የምንችለው አትሉኝም? እንዴት እንደምትችሉ ላሳያችሁ። እዚህ ጋር ትንሽ የምትሏ አያችሁት፣ የአማርኛ ት በእንግሊዘኛ ት ነች። ከዛ ን ደግሞ ኤን ነች። ሽ ደግሞ ኤስ ኤች ነች። አያችሁት፣ ሽም ስድስት ሁሉም ስድስተኛ ፊደል ስለሆነ እዚህ ጋር ቫውል አልተጠቀምኩም። ትንሽ ቆይቼ ቆይቼ ይደውላለው እደውላለሁ አያችሁት፣ ትንሽ ቆይቼ እደውላለሁ፣ ትንሽ ቆይቼ እደውላለሁ ይላል። እናንተ በተለያየ ምክንያት ስልክ ለማንሳት ባይመቻችሁ፣ ትንሽ ቆይቼ እደውላለሁ ብላችሁ መጻፍ ትችላላችሁ ማለት ነው፣ ውድ ቤተሰቦቼ። እንደዚህ እያደረግን አማርኛው በቀጥታ ወደ እንግሊዝኛ በመቀየር መጻፍና ማንበብ እንችላለን ማለት ነው፣ ውድ ቤተሰቦቼ። በጣም አሪፍ እዚህ ጋር የምታዩት ደግሞ ምን ይላል? ትምህርት በአማርኛ ትምህርት ትምህርት ይላል። እዚህ ጋር የምታዩት ደግሞ መማር፣ ትምህርት መማር እፈልጋለሁ። አያችሁት፣ ትምህርት መማር እፈልጋለሁ ብላችሁ ለመጻፍ ብትፈልጉ እንደዚህ ይጻፋል በአማርኛ ትምህርት መማር መማር እፈልጋለው እፈልጋለው ይላል። አያችሁት ትምህርት መማር እፈልጋለው ይላል። በእንግሊዘኛ ደግሞ እንዴት ይጻፋል ካላችሁ እስኪ አብረን እንመልከት። አያችሁ ትምህርት አያችሁት ቀጥታ ነው የገለበትኩት። ምንም አዲስ ነገር የለም። ሁሉም እዚህ ጋር የሚገኘው ስድስተኛ ፊደል ትምህርት ላይ ትምህርት የሚለው ቃል ስድስተኛ ፊደል ብቻ ወይም የስድስተኛ ፊደል ብቻ ጥርቅም ነው። ስለዚህ እኔም አንዳንድ ፊደል ብቻ ቫውሎችን ሳላስገባ ማለት ነው። ቫውሎች ማለት ኤ፣ ኢ፣ አይ፣ ኦ፣ ዩ እነኛ አምስቱ የእንግሊዝኛ ቫውል ወይም የእንግሊዝኛ አናባቢዎች ነው የሚባሉት። ስለዚህ እነርሱን ሳላስገባ ትምህርት የሚለውን ቀጥታ ከአማርኛ ወደ እንግሊዝኛ ቀየርኩ። ትምህርት ይላል። እዚህ ጋ ያለው ደግሞ ምን ይላል ካላችሁ፣ መማር። አር ብቻውን ያስገባውበት ምክንያት ር ስድስተኛ መደብ ላይ የሚገኝ ስለሆነ አር ብቻ ነው የሚወስደው ማለት ነው። መማር። ከዛ በኋላ የሚገኘው ሌላው ምን ይላል? እፈልጋለው እፈልጋለው እፈልጋለሁ የሚለው እንደዚህ ነው የሚጻፈው። ውድ ቤተሰቦቼ በእንግሊዝኛ ስጻፍ ትምህርት መማር እፈልጋለሁ፣ ትምህርት መማር እፈልጋለሁ ይላል። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር ያለውን ውድ ቤተሰቦቼ አብረና አንብብ። መልካም መልካም ይላል። መልካም እራት፣ መልካም እራት ይላል። መልካም የሚለው እንዴት እንደሚጻፈ አያችሁ። መልካም ምሳ ማለት ትችላላችሁ። እናንተ መልካም ቁርስ ማለት ትችላላችሁ። መልካም ቀን ማለት ትችላላችሁ። መልካም በዓል ማለት ትችላላችሁ። የተለያየ ነገር መልካምን ጨምራችሁ ማለት ትችላላችሁ። ስለዚህ መልካም የምትለዋ እንዴት እንደምትጻፍ በደንብ እንድታዩት እመክራችኋለሁ። መልካም ይላል። ከዛ በኋላ እራት ይላል። አያችሁት? መልካም እራት ይላል። መልካም እራት ብላችሁ ለመጻፍ ብትፈልጉ እንደዚህ ነው። በእንግሊዘኛ ሲሆንስ እንዴት ነው አትሉኝም? በእንግሊዘኛ ሲሆን እስኪ አብረን እንመልከት። መ ል ካ ም መልካም የሚለው በእንግሊዘኛ ሲጻፍ ሜ ኤም፣ እና ኢ ል ደግሞ ኤል ብቻ፣ ካ ኬ እና ኤ ም ኤም ብቻ። አያችሁት እንደዚህ ሲጻፍ መልካም ይላል። እራት የምትለዋ ደግሞ እራት በእንግሊዝኛ አያችሁት እንዴት እንደጻፍኩ። ስለዚህ እናንተም እንደዚህ በቀጥታ እየቀየራችሁ መልካም እራት የሚለውን እንደዚህ መጻፍ ትችላላችሁ በእንግሊዝኛ። በጣም አሪፍ። እዚህ ጋር የምታዩት ሌላኛው ደግሞ ውሎ ይላል። ውሎ ይላል። እንዴት ውሎ እንዴት ከዛ በኋላ ነበር። ውሎ እንዴት ነበር። ውሎ እንዴት ነበር የሚለውን በአማርኛ ስትጻፍ እንደዚህ ነው። እስኪ በእንግሊዝኛ እንሞክር። ው ማለት ደብሉ እና ዩ ውሎ ከዛ በኋላ ኤል እና ኦ ደግሞ ሎ ነው። እንዴት የሚለው ደግሞ እንዴት ነበር የሚለው ደግሞ ኤንኢቢአር ነበር የሚለው በዚህ አይነት መንገድ ይጻፋል። ምክንያቱም ፊደሎችን ቀጥታ ወደ እንግሊዝኛ በመቀየር ነው የጻፍኩት። ምንም አዲስ ነገር የለም። ው ማለት ደብሉ እና ዩ እንደሆነ ሎ ማለት ኤል እና ኦ እንደሆነ ነው ቀጥታ እያስገባውት የጻፍኩት እና እናንተም ፊደሎችን በማየት እንደዚህ በቀላሉ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር የምትመለከቱት ሌላው ምን ይላል? ውለታሽ ውለታሽ ይላል። ውለታሽ ውለታሽ አለብኝ። አያችሁት? አለብኝ የሚለው እንዴት እንደሚጻፍ ምን ማለት ነው? ለምሳሌ አንድ ሰው የሆነ ነገር አድርጎላችሁ ከሆነ ውለታሽ አለብኝ ብላችሁ ለመጻፍ ብትፈልጉ እንደዚህ ነው የሚጻፈው ማለት ነው። በችግራችሁ ጊዜ ለደረሳችሁ ሰው ውለታሽ አለብኝ ብላችሁ እንደዚች ውለታሽ በአማርኛ አለብኝ የሚለውን አንድ ላይ አጣምራችሁ እንደዚህ መጻፍ ትችላላችሁ ማለት ነው። በጣም አሪፍ። እዚህ ጋር ያለውን ደግሞ አብረናን ንብብ ው ማለት ደብሊው እና ዩ ብላችሁ መጠቀም ትችላላችሁ። ውለታሽ ይላል ውለታሽ። ከዛ በኋላ አለች ሌ ማለት ደግሞ ኤልና ኢ ብህ ማለት ስድስተኛ ፊደል ስለሆነች ቢ ነች። ኚህ ደግሞ ጂ እና ኤን ነች። አብዛኛው ጊዜ ስድስተኛ መደብ አንድ ፊደል ወይም ነጠላ ፊደል፣ ጂ እና ኤን ግን አንድ ላይ ተጣምሮ ነው የመጡት። ስለዚህ ኚህ ነች። አለብኝ የሚለው እንደዚህ ነው የሚጻፈው ማለት ነው። ስለዚህ በእንግሊዝኛ እስኪ አብረን እናንብብ። ውለታሽ አለብኝ የሚለው በእንደዚህ አይነት መንገድ ይጻፋል ማለት ነው። በጣም አሪፍ። እዚህ ጋር የምታዩት ደግሞ ምን ይላል? አመሰግናለው። አያችሁት? አመሰግናለሁ፣ አመሰግናለው አመሰግናለው ይላል። በእንግሊዝኛ ሲጻፍ እንዴት ይጻፋል ካላችሁኝ፣ አ ደግሞ አ አድርጊያታለሁ። አ መ ሜ ማለት ኤም እና ኢ ሴ ማለት አመሰግናለው እዚ ጋ ያለውን አብረና ውድ ቤተሰቦቼ አ መ ሰ በእንግሊዝኛ የተጻፈውን ደግሞ አብረና ነባለን አ መ ሰ ግና ለው። እዚ ጋ የምታዩትን ውድ ቤተሰቦቼ በእንግሊዝኛ ነው የጻፍኩላችሁ። ምን ይላል አ መ፣ ምክንያቱም መ ደግሞ እቺ መ እምና ኢ ሰ ደግሞ እስና ኢ አመሰ ግ ደግሞ ጂ ብቻ ከዛ በኋላ ና ደግሞ ኤን ና ኤ ና ከዛ ደግሞ ሌላው ሌ ደግሞ ኤል ና ኢ ው ደግሞ ደብሊው ብቻ ው ደብሉ ብቻ። አያችሁት አንድ ላይ ስናነብ አመሰግናለሁ ይላል። አመሰግናለሁ የሚለውን በእንግሊዝኛ ስንጽፍ እንደዚህ እንጽፋለን። የአማርኛውን አመሰግናለሁ የሚለውን በእንግሊዝኛ ስንጽፍ እንደዚህ እንጽፋለን ማለት ነው። ውድ ቤተሰቦቼ በጣም አሪፍ በጣም ጥሩ ትምህርት እንዳገኛችሁት ተስፋ አደርጋለሁኝ ውድ ቤተሰቦቼ፣ የዛሬው ቪዲዮ ይህንን ይመስላል። ሳጠቃልልላችሁ ምንድን ነው ያየነው ካላችሁ እንዴት የአማርኛውን ቃል በእንግሊዘኛ መጻፍ እንችላለን፣ ወይም የአማርኛውን ፊደል በእንግሊዘኛ እንዴት መቀየር እንችላለን የሚለውን በጣም አስተማሪ ቪዲዮ ይዤላችሁ መጥቼ ነበር። እስከ መጨረሻው ደግሞ ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ ኮመንት፣ ለጓደኞቻችሁ ደግሞ ሼር በማድረግ እና አዲስ የሆናችሁት ደግሞ እንደዚህ አይነት ቪዲዮ በተከታታይ እንዲደርሳችሁ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን። እጅግ በጣም አስተማሪ የሆነው ቪዲዮ በየጊዜው እንለቃለን። ብዙዎቹ ደግሞ ይህን ቻናል በመከታተል ብቻ ማንበብና መጻፍ ስለጀመሩና መጻፍና ማንበብ ደግሞ የቻሉትም ስላሉ እናንተም አዲስ የሆናችሁት ይህን ቻናል ሳታቋርጡ በመከታተል የእውቀት ደረጃችሁን ማሻሻል እና ራሳችሁን ወደ ተሻለ ወደ እውቀት ደረጃ ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ በእርግጠኝነት ይህን ቻናል በመከታተላችሁ አትጸጸቱም፣ ብዙ ታተርፉበታላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮመኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎችም ደግሞ ከኛ ጋር እየተማሩ ስለሆነ እናንተም ደግሞ መታችሁ ከነዚህ ተማሪዎች ጋር ስትፈልጉ በግሩፕ ስትፈልጉ ደግሞ በግላችሁ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ ሆናችሁ በራሳችሁ ላይ የሚደንቅ ለውጥ ስለምታዩ በጊዜ እየመጣችሁ እየተመዘገባችሁ ክላሳችሁን እንድትጀምሩ ይሁን። እናንተን ደግሞ እንዴት እናገኛችኋለን? ወይም ትምህርት እንዴት መጀመር እንችላለን ካላችሁ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ቀጥታ ከእኛ ጋር መገናኘትና ትምህርታችሁን መጀመር ትችላላችሁ ማለት ነው። ውድ ቤተሰቦቼ፣ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በማንበብና በመጻፍ እናንተን ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ በድጋሜ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናል።